ካርዲናል ፓሮሊን ምዕመናን የፍትህ መሠረቶችን እንዲገነቡ አሳሰቡ። ብፁዕ ካርዲናል ፔትሮ ፓሮሊን የቬኒዙዌላ ምዕመናን የፍትህ መሠረቶችን እንዲገነቡ አሳሰቡ። ብፁዕነታቸው የመጀመሪያዎቹ ሁለት የቬንዙዌላ ቅዱሷን ሆሴ ግሪጎሪዮና ማሪያ ካርመንን በማስታወስ ጥቅምት አስር ቀን 2018 ዓ ም በቅዱስ ጴጥሮስ ባዚሊካ የምስጋና መስዋዕተ ቅዳሴ አቅርበዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ተኛ በቅዱስ ጴጥሮስ አደባባይ ጥቅምት 9 ቀን 2018 ዓ.ም በመሩት መስዋዕተ ቅዳሴ ሰባት አዳዲስ ቅዱሷንን ቅድስና ማወጃቸው የሚታወስ ሲሆን ቬንዙዌላ ውስጥ ለአምስት አመታት ሐዋርያዊ አገልጋይ ሆነው መስራታቸውን ያስታወሱት ብፁዕ ካርዲናል ፔትሮ ፓሮሊን የቬንዙዌላ ካቶሊካዊት ቤተክርስቲያን ደስታን በመካፈል የምስጋና መስዋዕተ ቅዳሴን አቅርበዋል። ልባችን በደስታ ተሞልቷል ያሉት ብፁዕነታቸው የቬንዙዌላ ቤተክርስቲያን ለመጀመሪያ ጊዜ አንድ ብቻ ሳይሆን ሁለት ቅዱሷንን አግኝታለች ብለው እነዚህ ቅዱሳን የሁላችን ቅዱሳን ናቸው ሲሉ ገልጸዋል። በቅዱስ ጴጥሮስ ባዚሊካ ውስጥ በቀረበው የምስጋና መስዋዕተ ቅዳሴ ከቬንዙዌላ የመጡ የሲሞን ፖሊቫር መዘምራን ዝማሪያቸውን ያሰሙ ሲሆን፣ በስነ ስርአቱ የቬንዙዌላ ብፁዋን ጳጳሳት፣ ካህናት፣ ባለስልጣናትና በዓሉ ላይ ለመገኘት ወደ ሮም የመጡ መንፈሳዊ ነጋዲያን ተገኝተዋል። መረጃው የቫቲካን ዜና አገልግሎት ነው።